ሰላም ቤተሰብ እንዴት ናችሁ? ሆፕ ፉሊ ሁላችሁም ሰላም ትሆናላችሁ። ዌልካም ባክ ቱ ማይ ዩቲብ ቻናል፣ በድጋሜ ስላገኘችሁ እጅግ በጣም ደስ ብሎኛል ቤተሰብ። ዛሬ ማውራችሁ ስለ ስራ ነው። ማለትም በጋብቻ ቪዛ ወይ ደግሞ በእጮኛ ቪዛ ወደ አሜሪካን ሀገር ስትመጡ በየትኛው ቪዛ ነው ቶሎ ስራ እንድትጀምሩ የሚፈቅድላችሁ? በዚህ ዙሪያ በነዚህ እስፔሻሊ በእነዚህ ሁለት የቪዛ አይነቶች ያለው በስራ ዙሪያ ያለው ኢንፎርሜሽን ሙሉ ወደ እናንተ አደርሳለሁ። ዛሬ ቤተሰብ ታዲያ የትም ሳትሄዱ ይህን ኢንፎርሜሽን ሙሉን አዳምጡ ቤተሰብ። ምንም ጊዜ ሳንገድል ለስኬ ትደ ፖንት ፋሚሊ ሰው መጀመሪያ በጋብቻ ቪዛ ያለውን ኢንፎርሜሽን ላጋራችሁ። በጋብቻ ቪዛ ወደ አሜሪካን ሀገር ስትመጡ ሜይንሊ ከጅምሩ ሲጀመር ፕሮሰሱ ለኢሚግራንት ቪዛ ወይ ደግሞ በጠቅላላ ለግሪን ካርድ ነው፣ ፕሮሰሱ የሚጀመረው ራይት ሰው ጣጣው ምኑ ሁሉም ነገሩ ጨርሶ የሚመጣው እዛው ካላችሁበት ሀገር ጀምሮ ነው። ኦኬ ሰው ምንስ ላይክ ኢሚግራንት ቪዛ ወይ ደግሞ ግሪን ካርድ ከተሰጣችሁ በኋላ ወይ አፕሮቭ ከተደረጋችሁ ኮንግራ ከተባላችሁ ካላችሁበት ሀገር ከወጣችሁ በኋላ አሜሪካን ምድር ከረገጣችሁበት ቀን ጀምሮ ስራ እንድትሰሩ ይፈቅዳል። ኦኬ ቪዛው ስራ እንድትሰሩ ይፈቅዳል። ኢሚግራንት ቪዛ ነው የሚባለው። ኦኬ እዚህ ሀገር ከመጣችሁ በኋላ ነው ግሪን ካርድ የሚሰጣቸው። ኦኬ ሰው አንዳንድ ሰዎች እንዲያውም ያደርጋሉ። ለኢሚግራንት ቪዛ አፕሮቭ ከተደረጉ በኋላ አንዳንዶቻቸው ምንድነው ስራ አዘጋጅተው ይጠብቋቸዋል እና ወዲያው እንደመጡ በሳምንት ውስጥ ስራ ይጀምራሉ ማለት ነው። ኦራይት ይሄ ነው እንግዲህ በጋብቻ ቪዛ ፕሮሰስ ስታደርጉ። ቤተሰብ እንደተለመደው ኮመን ሴክሽን ላይ ሰላም፣ ፍቅር፣ ይቅርታ እያላችሁ ብትጽፉልኝ በጣም ደስ ይለኛል። ታዲያ እኔ ይህን የመሰለ ኢንፎርሜሽን ሳጋራችሁ እናንተ ደግሞ እነዛ በጣም ወዳቸው ሶስት ቃላቶች ኮመንት ሴክሽን ላይ ብጽፉልኝ በጣም ደስ ይለኛል። ሰላም፣ ፍቅር፣ ይቅርታ ለሁላችን ቤተሰብ። ኦራይት ዋሪፍ በእጮኛ ቪዛ ሲሆን በእጮኛ ቪዛ ፕሮሰስ ስታደርጉ ሜይንሊ ከጅምሩ የእጮኛ ቪዛ ፕሮሰስ ሲደረግ ነን ኢሚግራንት ቪዛ ኬዋን ቪዛ የሚባል ስለሆነ ይሄ ነን ኢሚግራንት ቪዛ ኬዋን ቪዛ ደግሞ እዚህ ሀገር እንደመጣችው ስራ እንድትሰሩ አይፈቅድም ዋናው አላማ ምንድን ነው እንደመጣችሁ ጋብቻ እንድትፈጽሙ ነው አላማ ኦኬ ሰው በኬዋን ቪዛ በእጮኛ ቪዛ ወደዚህ ሀገር ስትመጡ ራይት ወይ እንደመጣችሁ ጋብቻ ትፈጽማላችሁ በዘጠና ቀናቶች ውስጥ ጋብቻ ከፈጽማችሁ በኋላ ለግሪን ካርድ አፕላይ ታደርጋላችሁ ይሄ ማለት በጋብቻ ቪዛ ፕሮሰስ ያደረጉ ሰዎች ያን ፕሮሰስ እንደ አዲስ እዚህ ትጀምሩታላችሁ እንደማለት ነው። ኦኬ ሰው ጋብቻ ከፈጸማችሁ በኋላ ራይት ወይ ለግሪን ካርድ ፕሮሰስ ትጀምራላችሁ። አደ ሴም ታይም ደግሞ ለወርክ ፐርሚት አፕላይ ታደረጋላችሁ። ኦኬ ሰው ይህን ካደረጋችሁ በኋላ ግሪን ካርዳችሁ ፕሮሰስ እየተደረገ ሳለ ወርክ ፐርሚታችሁ ከሶስት ወር እስከ ስድስት ወር አሊያም እስከ ሰባት ወር ቢቆይ ነው። በዚህ ጊዜ ውስጥ ወርክ ፐርሚታችሁ ይመጣል። ከዛ በኋላ ወርክ ፐርሚታችሁ ከመጣ በኋላ በዛው በወርክ ፐርሚት ምን ታደርጋላችሁ? ስራ ትጀምራላችሁ ማለት ነው። ወርክ ፐርሚታችሁ እስኪመጣ በእጮኛ ቪዛ ለመጣችሁ ሰዎች ምንም አይነት ፕሮሰስ፣ ምንም አይነት ስራ መስራት አትችሉም ማለት ነው። እስከዛው ድረስ አይፈቀድም፣ ቪዛው አይፈቅድም። ኦኬ ስትሰሩ ከተገኛችሁ ደግሞ ሌላ ይሄ ግሪን ካርዳችሁ ሌላ ሌላ ችግር ሊያመጣባችሁ ይችላል። እኔ እንግዲህ የአሜሪካ ኢሚግሬሽን ፖሊሲዎች ናቸው ኢንፎርሜሽን ማጋራቸው። ኦኬ ሶ ህጉ እንደዚህ ነው የሚለው። ኦኬ ሰው ራይት ወይ ወርክ ፐርሚታችሁ ከመጣ በኋላ በእጮኛ ቪዛ የመጣችሁ ሰዎች ስራ ትጀምራላችሁ። ከዛ በኋላ ግሪን ካርዳችሁ ምናልባት አንድ ዓመት አንድ ዓመት ተኩል ምናምን ሊቆይ ይችላል፣ ፕሮባብሊ ከዛ በኋላ ግሪን ካርዳችሁ አፕሩቭ ከተደረገ በኋላ እንደ ማንኛውም ሰው በግሪን ካርድ ስራ ትጀምራላችሁ ማለት ነው። ኦኬ ታሴት ይሄ ነው የሁለቱም ዋና ዲፍረንስ። ሰው ምንድን ነው ይሄ በጋብቻ ቪዛ ስትመጡ ጨራርሳችሁ ምንም ነገር ሳይቀራችሁ ታግሳችሁ ሁሉም ነገር ጨርሳችሁ ነው የምትመጡት። ኦኬ እጮኛ ቪዛ ግን ዋና ዓላማ ምንድን ነው ምንድን ነው ባልና ሚስት ወይም ነው ሁለቱም ሰዎች ቶሎ እንዲገናኙ ነው አላማው። ከዛ በኋላ ነው ፕሮሰሱ እንዳዲስ የሚጀምረው። እዚህ ሀገር መጡ ሁሉም ነገር በስተ መጨረሻ ኢንተርቪው ላ ታደርጋላችሁ። ልክ እንደ ሌሎች ኢንተርቪው አድርገው እንደመጡ ሰዎች፣ የጋብቻ ቪዛ ልክ እንደነሱ ኢንተርቪው አድርጋችሁ ምናምን ምናምን ነው አፕሮቭ የምትደረጉት። ኦኬ ከዛ በኋላ ነው ግሪን ካርዳችሁ የምትሰጡት። ሰው ይሄ ነው ቤተሰብ። ስለ ስራ ስናወራ እንግዲህ በአጭሩ በጋብቻ ቪዛ ራይት ወይ አሜሪካ እንደገባችሁ ስራ እንድትጀምሩ ይፈቅዳል። በእጮኛ ቪዛ ግን አሜሪካ እንደገባችሁ ስራ እንድትጀምሩ አይፈቅድም። ወርክ ፐርሚታቸው አፕሮቭ ከተደረገ በኋላ ነው ስራ እንድትጀምሩ በህጋዊ ፍቃድ የምታገኙት። ሴት ፋሚሊ ሆፕፍሊ ይህም ቪዲዮ ይጠቅማችኋል ብዬ አስባለሁ። ፋሚሊ ይህም ቪዲዮ ሙሉውን ያያችሁ ቤተሰቦች ካላችሁ አብራችሁን እስከዚህ ሰዓት ከቆያችሁ እጅግ አድርጌ በጣም አመሰግናለሁ። ኮመንት ሴክሽን ላይ ሰላም፣ ፍቅር፣ ይቅርታ እያላችሁ ጻፉልኝ። ይህን ቃላቶች ሳትጽፉ እንዳትወጡ ቤተሰብ። በጣም አመሰግናለሁ። እጅግ አድርጌ ወዳችኋለሁ ሰው ቤተሰብ እያላችሁበት ሰላማችሁ ብዝት ይበልልኝ። አዝ ኦልወይስ ማች ላቭ አንድ ሪስፔክት